የት ሆስፒታል ነው ያለችው? እኮ በምን ሁኔታ ላይ? አይሲ ውስጥ ልትሞት እያጣጣረች ነው ማለት ነው። በጣም ጥሩ ስራ ነው የሰራችሁት ከዚህ በኋላ ያለውን ለእኔ ተውት። ለእኔ ተውት ችግር የለው። እኔ ሮቢ ነኝ። ማንም እኔ ማሸነፍ አይችልም። ቤዛ፣ በመጨረሻ እጄል ይወድቀሻል፣ እጄል ይወድቀሻል። ነፍሴ ሲወጣ ባይኖቼ አያሉ። መጨረሻ ምን ነጋለ? ቆይ እዚህ ምን ሰራልች? አራይዙ ታረካካ ምንም የጎደለ እቃ የለም? ሳሩን የምሬ ነው ምንድን ነው የተፈጠረው? ማታ ምን ተፈጥሮ ነበር? አይ ማታ ምን ያልተፈጠረ ነገር አለ ብለን አትቀልጅብኝ። እኔ የቀልድኩ አይደለም እኮ። እኔ የተፈጠረው ምንም ማስታውሰው ነገር የለም። ማታ የተፈጠረ ነገር ነበር እንዴ አረ እባክህ ተረጋጋ እኔ ስቀልድ ነው እንዴ ቆይ አንተ ምን አይነት ሴት አድርገ ነው እንደምታስበኝ ሌላው ይቅርና የአብሮ አደግ ጓደኛ ከሆነ እኔ ግን ያልገባኝ ምን ተገኝቶ ነው እንዲህ ራስን እስክትስት ድረስ የጠጣኸው ቆይ ቆይ ቆይ ቆይ ቆይ ቆይ መጀመሪያ እጥክሽን ጥያቄ ከመመለስ በፊት አንድ ነገር ብቻ ንገሪኝ ቆይ እንዴት ነው ሙሉ ልብሴ ወላልቆ በግልገል ሱሪ ብቻ ልገኝ ቻልኩት ሰክሬ ቦይ ውስጥ ወድቀ ነው እንግዲህ እዚህ ይዤ የመጣሁት ምን? ይህንንም አላስታውስም እያልክ ነው? ይሄ በፍጹም ሊሆን አይችልም። አንቺ ደሞ፣ እኔም እኮ ልምድ ያለው ጠጪ ራሱን ስቶ ትቦ ውስጥ ወድቋል መባሌ በጣምም አስገርሞኛለም አሳዝኖኛለም። የሆነ ሰው ነው ከስልክ ላይ ስልኬን አውጥቶ ደውሎ ነይ ውሰጁ ያለኝ። ደሞ እድለኛ ስለሆንክ ነው እንጂ የደወለልኝ ሰውዬ ሌባ ቢሆን ኑሮ ይህኔ ትቦ ውስጥ አድረ ነበር። በጣም ተበሳጭቼ ነበር፣ ተናድጄ ነበር። ትናንትና ስለ ኩቻ የሰማሁት ነገር በጣም ውስጥ የነረብሾት ነበር እንዲ ሉሲ ምን ሆነች? ማለት ምን ተፈጥሮ ነው? ትናንት አልነበር? እንደ አያቶቿ ጋር ሽምግልና ልካ የነበረው? ወይ ሽምግልና አያቷ ልጄ ለሌላ ሰው አሳልፌ አልሰጥም እንዳሉ ደውላ ነገረችኝ። ራሷ በአጭሩ ምን እንደሆነ ታውቂያለሽ። ሽምግልናው ከሽፏል። ምን ቆይ ለምን? ማለት ምንድን ነው ምክንያታቸው? ለነገሩ አንተ ነጥፋተኛ እንዲህ። እኔ ደግሞ ምን አጠፋው? ወይ ሽማግሌዎቿ አካሄዱን አላወቁበትም ይሆናል አንቺ ደሞ ምንድነው የምትቀባጥሪው? የሚስት ቤተሰብ እኮ የመጀመሪያ ጥያቄያቸው ልጁ ምን አለው ነው። ይህኔ ደግሞ አንተ የላካቸው ሽማግሌዎች ልጁ በቂ ጤና አለው ብለ ሊሆን ይችላል። የሚስት ቤተሰቦች ደግሞ ጤና ከሚኖርህ ይልቅ ጤና ዘይቱ ቢኖር ይመረጣል። ምን ዋጋ አለው እንግዲህ ጊዜው ከፋ። ምን አለው እንዴት ነው ምናምን የሚል ጥያቄ ላይ ነው ፎከስ እየተደረገ ያለው አንቺ እንዳሰብሹ አይደለም ባክሽ። እና ታዲያ ከዚህ ውጪ ሌላ ምክንያት አላቸው እያልክ ነው? ሲጀመር እነሱ ከእኔ ምንም አይፈልጉም አያቷ ከራሳቸው አልፎ ለሌላም የሚተረፍ የተትረፈረፈ ሀብት ነው ያላቸው። የአካባቢው እኮ ባለጸጋ የሚባሉት እኮ የእሷ አያት እኮ ናቸው። እና እንደዛ ከሆነ ምክንያታቸው ምንድን ነው? ታውቂያለሽ? ለካ የሉሲ አያት እሷን ለሌላ ሰው ሊድሯት ባል አዘጋጅተውላት ነበር። ሌላ የባለጸጋ ልጅ ለእሷ ባል ሊሆን ተዘጋጅቶ ነበር። እስከ ትናንትና ድረስ እሷ የምታውቀው ምንድን ነው? ታውቂያለሽ? አያቷ የእኔና የእሷን ግንኙነት እንደሚደግፉ ነበር። ምንም የምታውቀው ነገር የለም ማለት። አያትየው ስለ አንተና ስለ ስለሉሲ ያውቃሉ? እሷ እንደነገረችኝ ከሆነ በአያቷ እርግጠኛ ስለነበረች ነው የዛን ጊዜ፣ ማለት አያቷ ምንም አይሉኝም ብላ ስላሰበች እንጂ፣ አሁን ላይ ሳስበው አያቷ ስለኔና ስለ እሷ ግንኙነት ምንም የሚያውቁት ነገር የለም። ቆይ እሷ ታዲያ ምንድን ያለችግ? በቃ አያቷ እንዲከፉም እንዲያዝኑም አትፈልግም። እኔንም መተው አልፈለገችም። ምክንያቱም አታይ መኖር ስለማትችል፣ በቃ የሆነ መንታ መንገድ ላይ ነው የቆመችው። ምንም አይነት ነገር መወሰን እንኳን አልቻለችም። መጀመሪያ ሰላምታ አይቀድም? ልወትሮ ተሻለ ወይ ይባላል። ቆይ አሁንም ትጠላኛለህ ማለት ነው? እድሉን ባገኝ ብገልው ደስ ይለኛል። ቆይ እኔ ምን አደረግኩ? ምን አጠፋው? አንተ ነህ ኮሚሽኑን ጠቅላላ ያበለሻሻው አይደል? እንዴ! እንዴ! ሁሉንም ነገር ትተህ ቤዛን፣ ቤዛን ስትል የምታፈቅራት መስሎኝ ነበር። አሁን ድረስ እንዳላፈቅርኳት በምን አወቅ? ሱራፌል አታፈቅራት። ብታፈቅራት ኖሮ ሁሉ ነገርን ትተህ እሷን ፍለጋ ላይ ታተኩር ነበር አንተ ግን እሷ እንትተህ እየፈለክ ያለው ንብረቷን ነው። ቆይ ይህንን ነገር በምናወቅ? በእርግጥ ይህንን ነገር ገምቼ ነበር የነገርኩ፣ ግን ባይገርም ግምት ትክክል ነበረ። ወሬ ማርዘሙ፣ እንትተህ ቤዛን አግኝታታል ወይስ አላገኛት? አግኝቻታለሁ፣ ለዛውም እንደምፈልገው ሆናን ያገኛት። ይሄ ደግሞ ምን ማለት ነው? ከባድ የመኪና አደጋ ደርሶባት ኮማ ውስጥ ሆናን ያገኟት። ምን? እኔ የምሠራበት ሆስፒታል ውስጥ በልዩ ክትተለኛለችው። የቤዛ ነፍስ በእጄ ላይ ነው ያለው። ልገላትም ላኖራትም የምችለው እኔ ብቻ ነኝ። ቤዛን አሳልፈ ለእኔ ስጠኝ ሮቤል። ማለት ይህን የመሰለ ደግሞ የማይገኝ እድል ለእኔ አሳልፈ ስጠኝ እያልከኝ ነው። እና ምን ልታረጋት ነው? ልትገላት ነው? እኔ እናንተ ብቻ ትልቅ እቅድ መንደፍ አለብን። ቆይ ስለምን እቅር ነው የምታወሩ? አሁንም እያስመሰልክን ያለው ቤዛ አሁንም ድረስ አፈቅራታለሁ። ቆይ ማን ነው እኔን ስም መንታቷ ሉላ ነው አደለ ስሟ? አሁን ጥሩ ጊዜ ላይ ነው ያለ። ነው በቀላችንም ገንዘባችንም በሷ አማካይነት የምናገኝበት ሰዓት ላይ ነው ያለ። ነው በቀሉ ያንተ እንጂ የኔ አይደለም። እሺ የቤዛም ንብረቶች በሙሉ የኔ ነው። ግን ደግሞ ሉላ ይህን ነገር የምትፈቅድልህ አይመስለኝም። ይልቅ ለነሳሚ ነግሬያቸው ደህና የተሻለን መልሶ ሳይሰባብሩ በፊት ቤዛን አሳልፈለን ይስጠኝ። ስለዚህ አሁንም ከነሱ ጋር እየተባበርክ ነው ማለት ነው? እኔ ከማንም ሰው ጋር አይደለሁ። አንተ ለምንድነው ይህንን ነገር መተው ያውቃት? የራሴ የሆነ በቂ ንብረት አለ? ለምንድን ነው ሌላ ሰው የምትመኘው? ድጋሚ ወደ ኋላ ተመልሼ ስለ ራሴ ማስረዳት የሚጠበቅብኝ አይመስለኝም። እኔ ያሳለፍኩትን ስቃይና መከራ የማቀው፣ በልጅነት ያሳለፍኩትን ነገር የማቀው እኔ ብቻ ነኝ። ለእኔ ማንም አያዝንልኝም። ይህንን ደግሞ በደንብ አውቃለሁ። እሺ ከእኔ ምንድን ነው የምትፈልገው? አየህ እንደዚህ ረጋ ብለህ ስታወራን የሚያምርበህ የቤዛን ሀብታውን ግማሽ ግማሽ የምንካፈልበት ቆንጆ እቅድ ነድፍ ያለው። ግማሽ ግማሽ? አዎ፣ ይውል አሁን፣ የጨዋታው ካርታ ያለው እኔ ጋር ነው። ጨዋታውን ወደ ፈለግኩት መቀየር የምችለው ደግሞ እኔ ዶክተር ሮቤል ብቻ ነኝ። ማንም ሰው ይማድረግ አይችልም። ተግባባ። ታውቂያለሽ፣ ሳሮ በጣም ነው ማፍቀራት ማለት በቃ እኔ ከሷ ጋር ተለይቼ የምኖርም እንኳን አይመስለኝም። በፍጹም ላጣት አልፈልግም። አረ ሳሚ በጭራሽ አታጣትም። ሲጀምር ደግሞ ቆይ ቀለበት አርጋችሁ ይል እንዴ? ወይ ጉድ። አንድም እኮ ነገሩ የሚበላሸው እኮ ያ ቀለበት እኮ ነው። አያቷ ቀለበት ማድረጓን ሲሰሙ ልባቸው ቀጥ ብሎ ሊዘጉ ነበር አለች። እንደዛ እንኳን ከሆነ ይሄ ነገር በጣም ከባድ ነው ማለት ነው ታውቂያለሽ፣ ሊያገባት የነበረው ሰው ከተማው ላይ የሚፈራና የሚከበር ሰው ነው አሉ። ይህን ሁሉ እኮ ቆይቼ ነው የሰማሁት። ምናልባት ሉሲ ዘጊታ ስለሰማች ሆናል፣ ያልነገረች ሳሮን። እሻ አባቴ ነው የማደርገው። እንግዲህ አያትየው እምቢ ካሉ ምን ታደርጋለህ? ማለት አሳልፌ የደሰጣት ነው መቼም አላደርገውም። እረ እኔ አሳልፈ ስጣት አላልኩም። እምቢ ካሉ በግድም ቢሆን ዝም ብለህ ወደ ቤትህ ታስገባታለህ ያልኩ። እንደዛ እንዳደርግ አትፈልግም? ያን እንደሞ ኩቻ አልፈለገችውማ። ምን ማለት ነው አልፈለገችም? ማለት ከአንተ አያትየው መረጠች ማለት ነው። ይህንን አደረገች ቢባል ላንተ ያላትን ፍቅር በደንብ ስለማውቅ መቼም ነው ማለምን አያቴ ይረግሙኛል ምናምን ስትል ነበረ። ይኸውልሽ እኔን የምታገባኝ ከሆነ አያቷ እንደሚረግሟት ከውርሱም እንደሚሰርዟት ዝተውባታል። ያንን ፈርታለች እሷ እና ለአያቷ እርገማን ብላ ለዘመናት የለፋችበትን ፍቅር ልትተው ነው። እንደዛማ ከሆነ መጀመሪያውንም አታፈቅርህም ነበር ማለት ነው። ሄድና ስቅ ስል ደግሞ ታሽ ምገኘው ነገር ኧረ ተው ፈጣሪ ይሄንን ነገር ቀንስ አድርገው። ታውቃለሁ፣ ጥሩ ሰው ፈተና ይበዛዋል። ለዚህ ነው እየተፈተንኩ ያለሁት። እኔ በሕይወቴ ለሰው ክፉ ነገር አድርጌ አላውቅም። ጥሩና የዋህ ሴት ነበር። ያለሁበት ሁኔታ ታውቃታለ እንዴ? ደሞ አንተ ማነ? ቤዛ ትባላለች። እንደ እህቴ ማያት ጓደኛ ነበረች። አሁን ግን የት እንዳለች እንኳን አይታወቅ። በእርግጠኝነት እቺ እራሷ ሉላ ናት። እሷን የምትመስል ሉላ የምትባል ሴት አውቃለሁ። አንተም ታውቃለህ እንዴ? የልጅነት ልጠፋኝ አይችልም። ምን? እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። እና ቤዛ የምትርፍ አይመስለኝም እያልክ ነው? አዎ፣ ከእኔ ብተርፍ እንኳን ከፈጣሪዋ የምተርፍ አይመስለኝም። በጣም አደገኛ ጉዳት ነው የደረሰባት። ደግሞ በዛ ላይ ሉላ እህትነቷን በፍርድ ቤት ካስመሰከረች ለአንተ ምንም ነገር አይፈረድልህም ማለት ነው። እና ምን ማድረግ እንችላለን? አሁን እህቷን ማስማማት ነው ያለብን፣ ሉላም ማለት ነው። አክስቷ እንድትታከም ማድረግ ደግሞ የእሷን የእህቷን ቪዲዮ ወስደ ማሳየት ከዛ ውጭ ያለውን በቲጂ ቅድመ መንቀሳቀስ ነው የሚችለው። ከዛ ውጭ ምንም ማድረግ አንችልም። ይኸውልህ ቤዛ እንደምትሞት ከገመተች በዚህ ነገር ውስጥ ልትስማማ እኔ እኔ እንደማትሞትና ተስፋ እንዳላት ነግራታለሁ። ምንስ ቢሆን ዶክተር አይደለሁ በደንብ ነው የምታምነኝ። እሱን እንኳን ተው። እኔ ሰው ለማዳን እንጂ ለመግደል ዶክተር የሆነ ሰው ይቻላል። አሁን በሀሳብ ትስማማለህ ወይስ አትስማማ? ይኸውልህ እኔ ብስማማ ሉላ አትስማማም አልኩ። አንተ ከተስማማ፣ በቂ ነው። የእሷ ጉዳይ በጣም ቀላል ነው። ምን ልታደርግ ነው? አንተ እኳ አታፍርም? ሉላን አስወግደን ሀብቱን በስማችን እናርግትል ይሆናል። ያንን ለማድረግ ባትለፋ መልካም። ቆይ ያንን ነገር ከማድረግ የሚያግደኝ ነገር አለ ብለህ ታስባለህ? የሉላ ጉዳይ በፍርድ ቤት ተይዟል። ምን ማለት ነው ደግሞ? ጠበቃው ስለ ሉላ ሁሉንም ነገር ሳያውቀው እኔ በፍጹም ይህን ነገር አላምንም። ቆይ እንዴት እንደዚህ ሊሆን ቻለ? መቼም እነዛ እነሳሚ ናቸው ረድተዋት እንደዚህ የሆነችው አይደለ። በቃ ይሄ ነገር እኮ እውነት ከሆነ እቅዳችን በሙሉ ውሃ በላው ማለት እኮ ነው። ቆይ ስለ የትኛው እቅድ ነው የምታወሩ? አሁን እያወረው ስላለሁት እቅድ ነው እያወራ ያለሁት። እኔ ደግሞ ይሄ የማይረባ እቅድ የምትለውን ነገር ተው እያልኩ ነው። ንገረኝ እስቲ አንተ ጋር ከእኔ የተሻለ እቅድ አለ? ሉላ ላይ የግድ እምነቴን ማሳደር መቻል አለብኝ። እንዴት አድርገ ነው እምነቷ የምታሳድረው? እህቷን እኔ ፈልጌ እንዳገኘት ንገራት። በዚህ እንኳን መቼም የምስማማህ አይመስለኝም። አንተም በዝና ስለምታውቅ በጣም ፈርታለች። እመነኝ ሮቢል አንተ እዚህ ነገር ውስጥ እንዳለ ካወቀች ምንም ብላት አታምነኝም። ቆይ እኔስ በምን ላምን እችላለሁ? ድጋሚ እንደማትከዳኝ ምን ማረጋገጫ አለኝ? እኔን ከማመን ውጪ ሌላ አማራጭ አለ?

እስኪ መጣ የነካከው ድምፅሽ ሁላ እኮ በጣም ደክሟል። ቆይ እሺ፣ ለምን እዚህ አትመጪም? እኔ ከዚህ በላይ የአንችን ጉዳይ መቋቋም አልችልም አክስቴ፣ ደህና አይደለሽም። በዛሬ ዲያሊስሱንም እሱንም እንዳቆምሽ አውቃለሁ። በቃሽ፣ እዚህ ነይና እኔ ልንከባከብሽ። ሕክምና የምታገኝበትን መንገድ እንፈልጋለን። እደውልሻለሁ አክስቴ። አክስትሽ ነው ሲመስለኝ፣ በሽታው የተባባሰባት ይመስለኛል። ዲያሊስ እሱን አቆማለች። አሁንስ ምን ማድረግ እንዳለብኝ ግራ ገብቶኛል። በዛ ላይ ደግሞ የህቲም ጉዳይ አስጨንቀኛል። ስለ እሷ አታስቢ፣ እህትሽ ተገኝታለች። ምን? በመጨረሻም ያ የማይረባ ዶክተር አግኝቷታል። ምን እያልክ ነው? የደረሰባት አደጋ ከባድ ስለሆነ ኮማ ውስጥ እንዳለች ነግሮኛል። ቋ አንተን በምን ላምን እችላለሁ? ድጋሚ እንደማትከዳኝ ደግሞ ምን ማረጋገጫ አለ? ግን ደግሞ እኔን ከማመን ውጪ ሌላ አማራጭ የለ። አይሆንም እኔ ባልኩት ነገር ከተስማማህ ብቻ ነው ይሄ ነገር ሊሆን የሚችለው። ይኸውልህ እኔ ቤዛን እንዳገኘት በቀሌ መበቀል ችል ነበር፣ ግን ለአንተ አስቤ ነው ምንም ነገር ሳላደርግ ሌላ ዕቅድ ያቀድኩት። አንተ ለሰው አሰብህ ማለት ነው አይገርም! ለመጀመሪያ ጊዜ ለአንተ አሰብኩኝ። ይኸውልህ አሁን ሁሉም ነገር ተውና ሄደህ የነገርኩን ሁሉ ንገራት፣ የሰጠውን ቪዲዮ የእህቷን መጎዳት በደንብ እንድታየው በቪዲዮ አሳያት። ያኔ ይሄ እምቢተኝነቷን ትታ ያልከውን ሁሉ እሺ ትላለች። ሌላ ምንም አማራጭ የለም። እኔም መጀመሪያ ቪዲዮ ተልኮልኝ ሳየው በጣም ነበር የደነገጥኩት። እህትሽ በጣም እንደተጎዳች ግልጽ ነው። አይዞሽ፣ ዶክተሩ እንዳለኝ ምናልባት ከዚህ በኋላ የመዳን ተስፋ አላት ብሎኛል። ችግሩን ያንተ የምትለውን ነገር አለማመኔ ኮ ነው። ያው ዶክተር አይደል፣ ስለ ሁሉም ነገር ያውቃል። ምናልባት በቅርቡ ከኮማ ውስጥ እንደምትነቃም ነግሮኛል። ግን ብትነቃም በህይወት እንድትኖር አያደርጋትም አይደል? እሱ በአንቺ መልካም ፍቃድ የሚወሰን ነው። ሁሉንም ሀብት በእኔ ስም ካደረግሽልኝ እህትሽንም እንደሚለቃትና አክስትሽንም እንደሚያሳክማት ቃል ገብቶልኛል። ቆይ ግን እራሱ እያለ ለምንድን ነው ሙሉ ሀብቱን በአንተ ስም እንዳደርግ የፈለገው ምክንያቱም እኔ የቤዛ ህጋዊ ባል ስለሆንኩ በእሱ ስም አረጋችም እና ድጋሚ ቤዛ ነው ምናልባት ጠበቃው እኔ ማሳመን እችላለሁ ቆይ ይሄ ጉዳይ ወደ ፍርድ ቤት ሄደ መስሎኝ አሁን ጠበቃ ጋር ደውይለት ነበር ሁሉንም ሚስጥር እራሱ ጋር እንዳስቀመጠው ነገሮኛል ያው ገንዘብ እንደሚያስፈልገውም ግልጽ ነው ዶክተሩ አንድ የብቻ እህቴ እንዳታፈቅድልኝ እሱን ራሱን መጠየቅ ይችላለች ግን ሚፈቅድልሽ አይመስለኝም ሳሮን እባክሽ እኔ አሁን ስለ ምግብ ማሰብበት ጊዜ እንኳን የለኝም። ሉሲ እስካሁን አልደወለችም አልደወለችም፣ ስደውላትም ስልኳን አታነሳም። አሁንማ ጭራሽ ስልኳ ዝግ ሆነ። ሰውየው ኃይለኛ ነው ምናም ስትል ነበረ እና ምን እንዳያደርጋት ፈርተ ነው። መቼም በሃያ አንደኛው ክፍለ ዘመን ጠልፎ አያዳትም። ሳሮን ስለ ሰውየው ክብደት የተረዳሽ አልመሰለኝም። መንደሩን አካባቢውን በጣም ሲያስፈራራ የነበረ ወጠምሻ ነው። ምናም ሲሉ ነበር እኮ። ቆይ አንተ ሰውየውን አይተዋል እንዴ ምን አየዋለሁ እኔ እሷ አስታውራ ሰምቼ ነው እንጂ ስለዚህ ሉሲ ሰውየውን ታውቀዋለች ማለት ነው አረ እሷ አራሱ አይቷ አታውቅም የሆነ ዝናውን ሰምታ መሰለኝ እኔ ግራ የገባኝ ነገር አያቷ አለ ምንድን ነው ለዚህ ሽፍታ ሊድሯት ያሰቡት ነው ቃል ተገባብተዋል አላልክም? እንዴ ቢሆንስ ዝም ተብሎ ከመሬት ተነስቶ ቃል ይሰጣል እንዴ እኔ አሁንስ በጭንቀት ከመፈነዳ እዛው ድረስ ሄጄ ይጃል ልመጣ ነው ያመሃል እንዴ ጭራሽ እዛ ሄደ ሌላ ችግር ልታመጣ ነው እንዴ በል በል አርፈ ቁጭ በል እውልሽ እኔ ሉሲን ለአንድ ደቂቃም ቢሆን አጥቻት ከዚህ በኋላ መኖር አልፈልግም። ለሉሲን ያህል ስሜት ይኖረሃል ብዬ አንድም ቀን አስቤ አላውቅም ነበር። ወይ ጉድ! እኔም ግራ የገባኝ እኮ ይሄ ነው። ቆይ እሺ፣ ለምንድነው ታዲያ ስልኳ የማይሰራው?

ተስገብግቤ ነበረ። ነበር እንዴት ማለት? በደካማ ጎኗ ገብቼ ሙሉ ሀብቱን በስሜ እንድታዞርልኝ መጠየቅ አልነበረብኝም። በደካማ ጎኗ ማለት? የልጅህ እናት ሁለት ደካማ ጎኗ አላት፣ መንታቷና አክስቷ። አሁንም ግን የምትናገረው ነገር ምንም ግልጽ ሊሆንልኝ አልቻለም። ለእኔም ነገሩ ግልጽ እንዲሆንልኝ ሌላ ተደቅመኝ አልገባኝም። ስታይ ቆይ፣ ገንዘብ አጭቄ መጦ ነው እንዲመሰለሽ እንደኔ ተንዘባዘበ ሳይሆን ጥሩ ቅድ አውጥተህ መንቀሳቀስ ከቻልክ እመነኝ፣ በቅርቡ ሀብታም ትሆናለህ። አታስብ ቅዱ ለኔተ። እና ታዲያ የልጄን እናት ሌላ ሰው እያጫወታት ነው የምት በቀላሉ ትጫወትለታለች ብለህ ነው? ሉላ በጣም ቆቅናት፣ እንደ እህቷ እያዋህ አደለች። እኔ ግን የዋህ እንደነበረች ነው የማውቅ። በዛ ላይ ደግሞ በጣም ታፈቅረኝ ነበር። ችግሩ ያንን ሁሉ ግብ ከፈጸምክባት በኋላ ድጋሜ አብራት ትሆናለች ወይ ነው ይቅርታ ብጠይቃትስ? ሀብታም ሰን ጠብቀ የምትሰጠኛን ይቅርታ አልቀበልም ብትልስ? ሀብታም እንደሆነች እንደማላቅ ብነግራትስ? ይሄ ስማርት ፕላን ይመስላል። እኔ እናንተ መገናኘታችንን በፍጹም ማወቅ የለባት። እመነኝ፣ ይህንን ነገር ካወቀች እቅድ በሙሉ ይከሽፋል። ለሱ እንኳ ምንም አታስቢ። ቆይ ግን ከአንቺ ጋር በምንድነው የተጣላችሁት ወዳጄ? አንተ ገና ከፊት ለፊት ብዙ የሚጠብቅ ፈተና አለ። የልጅህ እናትህ ብዙ ጋሻ እግሬ አላት። የምን ጋሻ እግሬ ነው የምታወር? እሱን ገና ወደፊት ታየው የለ። ለማንኛውም ፈንጂ ላይ እንደቆም ከዋቀው። ለሱ እንኳን አታስብ። ፈንጂ ላይ መቆም ስራዬ ነው። ሲያዩ ሀይለኛ ነገር ትመስላለሁ። የለቀሱም ታየሆና የሳብ ክፍለች እንወጣው። ምን እየቀለርግ መሆን አለበት። ለማንኛውም የዛሬውን ከዚህ በኋላ ከኔ ጋር ስትገናኝ ግን የምትበይውና የምትጠጪውን ነገር መጠንቀቅ አለብሽ። እሺ፣ ቅርከራለሽ አንድ ነገር ልናገር አስፈቅደልሽ። ሰድበኝ በይ ነው አይደል? እውነቴ ነው። በህይወቴ እንደ አንቺ አይነት ግሪሳ አይቻላል። ሶስት ምግብ በአንድ ትበያለሽ። ሆድሽ ውስጥማ ማዳበሪያ ይዘ የቆመ ሰውማ አለ። ሰውዬ ለምን አትሆኝም? ለአንተ ምስሉኝ የሁሉ ነገር እያደረግኩ ያለሁት እሱን፣ እንኳን ንቴው ለራሴ ስትይ ነው። የልቃውን ተነሽ እና የሚስቴን ቤት ያሳይ። ጭራሽ የልጅ እናት መሆኑ ቀርቶ በአንዴ ሚስት ሆነች። እረ ትገርማለህ። ለማንኛውም እንደነገርኩ ነው። እኔ እናንተ እንደምንተዋወቅ በጭራሽ ሉላ ማወቅ የለባት። ምግብ ብቻ መስሉት። ለካ ወሬ መደጋግም ትወጃለሽ። በያን ተነሽ፣ ና ነት። ሂሳቡን እኮ አልከፈልክም። እናት ናያ እንዴ

ስለዚህ ሌላ የምታማክረው ሰው እየፈለገ እየፈለገሻው ማለት ነው። በነገራችን ላይ ይህንን ጉዳይ እነሳሚ መስማት እንደሌለባቸው ነግራታል አይደል? ቢሰሙ ምን ያመጣሉ ነው ወይስ ከዚህ በኋላ ምሳሚ ትፈሯዋለ? ለምን ፈሯዋለሁ? ከዚህ በኋላማ አንተ ከኔ ጋር አለ። እንዲ ያለው ከአንተ ጋር መሆኔም በምን አወቅ? መቼም ከዚህ በኋላ ድጋሚ ወደኋላ መመለስ የምችል አይመስለኝም። ከዚህ በፊት እንደነገርኩ ነው። በዚህ ሰዓት ከራሴ ጋር መሆን ብቻ ነው ፈልጉ። እና ለእነሳሚ እንዳታወራ አላስጠነቅካትም? ከሰማችኝ ነገራት ነበር ማለት አስጠንቅቄያት ነበር ቆይ ግን፣ ልጅቷ እንዳላገኛት ለምንድን ነው የፈለግከው? ማለቴ ቤት መጥቼ ቤት እንድትመጣ አልፈልግም። አሉ ማለት ያ ቤት እኮ የኔም ጭምር ነው አይደል? እንዴ ማን ነው ያ ቤት ያንተ ያደረገው? ያ ቤት የኔ ብቻ ነው። እሺ ይሁንልህ፣ ሌላ ሰው ከሚወስዶ ይሻላል። ለማንኛውም ቤዛ እንዴት ናት? ለውጥ አላት? የምትወስደው መድኃኒት መልስ እየሰጠ ነው። ግን የትን ያደረጋት? መቼም የዚህን ጥያቄ መልስ እንድነግር እየጠበቅኝ አይደለም አይደል? ሉላ አያቷ ማየት ትፈልጋለች። ምን ችግር አለ? ታያታለች። ቃሏን ከጠበቀች ማለት ነው። የምን ቃል? ይሄን ጉዳይ ለማንም እንዳትናገር ያልካትን ቃል። እሱን ከጠበቀች? በቃሽ፣ ችግር የለውም። እናውራበታለን እንደውላ ነው። እ ሉላ ምንድን ነው የተፈጠረ? ችግር አለ እንዴ? ምን ሆንሻል? እህቴ ተገኝታለች። ምን? ቤዛ ተገኘች? እና እንዴት ናት? ደህና ናት። ቤት ነው ያለችው። በእርግጥ ይሄንን ምስጢር ሱራፌል እንዳልናገር አስጠንቅቆኝ ነበር፣ ለአንተ ግን መደበቅ አንችልም? የምን ምስጢር? ቆይ ቤዜት ያለችው ልቹ ዶክተር ውጋናት ምን? በጣም ደክማ ሪከቨሪ ውስጥ እንዳለች ሱራፌል ነገር ሱራፌል፣ ሱራፌል፣ ሱራፌል። ስለዚህ እጃቸው ገባች ማለት ነው? ወይኔ! በአሁኑ ግን ቤዛ አንድ ነገር ትሁንና እነዚህን ሰዎች አለቃቸው ሁለቱንም ነው እንደ ስጋቸውን ነው የሚቦጫጭቀው። ያውና ቤቱ። የትኛው? ያው ከተደረደሩት የመጀመሪያው ቤቱ። ይሄ እንግዲህ የልጅናት ይህንን የመሰለ ቤተ መንግስት ቤት ውስጥ ነው የምትኖረው። እውነትም ቤተ መንግስት። አረ እንዴ ቤቱ። አሁን ግን የልጅናት ናፈቀች። ሉላዬ፣ በቃ መጣውልሽ። ቤተመንግስት?